ጤና ስልኝ በድጋሚ እንደምናመሻቸው ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 እንደቀጠለ ነው። ዋናና ጉዳዮች ላስሰወታቸው ኢትዮጵያ የአፍሪካ ቀንድ የኃይል ቋት እየሆነች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በምስራቅ ወለጋ ዞን የሰፈነው ሰላም ለግብርና ስራቸው ምቹ ሁኔታ እንደፈጠርላቸው አርሶ አደሮቹ ገለጹ። አሜሪካና ቻይና በመካከላችን በሚደረግ የንግድ ስምምነት ማዕቀፍ ላይ መስማማታቸውን አሳወቁ። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነ ደግፍ አብራችሁ አብራችሁን ቆዩ ጠቅላይ ሚኒስትር አብይ አህመድ በነገው ዕለት ከህዝብ ተወካዮች ምክር ቤት አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ይሰጣሉ። ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ጥቅምት 18 ቀን 2018 ዓ ምት ከጠዋቱ ሁለት ሰዓት ተኩል ጀምሮ ጠቅላይ ሚኒስትር አብይ አህመድ በተገኙበት ይካሄዳል። በመደበኛ ስብሰባው ፕሬዚዳንት አያዝ ቀስላሴ መስከረም 26 ቀን 2018 ዓ ምት ለህዝብ ተወካዮችና ለፌዴሬሽን ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስትር አብይ ምላሽና ማብራሪያ ይሰጣሉ። ምክር ቤቱም የመንግስትን አቋም በማዳመጥ የድጋፍ ሞሽኑን ያጸድቃል ተብሎም ይጠበቃል። በእለቱ በሚካሄደው ምክር ቤቱ መደበኛ ስብሰባ በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮችና ዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተፎካካሪ ፓርቲ ተጠሪዎችና ሌሎች ጥሪ የተደረገላቸው እንግዶች ይገኛሉ። የስብሰባ ሙሉ ሂደት በኢቲቪ ፓርላማ ቻናል በኢቲቪ ዜና ቻናል፣ በኢቲቪ አፋን ኦሮሞ ቻናል፣ በኢቲቪ ቋንቋዎች ቻናል፣ በኢቲቪ መዝናኛ ቻናል፣ በኢትዮጵያ ሬዲዮ፣ በኤፍኤም አዲስ 97 ነጥብ 1 እንዲሁም በኢቢሲ ዶስትሪም ሁሉም የማህበራዊ ትስስር ገጾች በቀጥታ ስርጭት የምናስተላለፍ መሆኑን እንገልጻለን። በቅርቡ ተመርቆ ስራ የጀመረውና በሀገራችን የመጀመሪያ ሆነው የኢቲቪ ፓርላማ ቻናል ጠቅላይ ሚኒስትር አብይ አህመድ በነገው ዕለት የተወካዮች ምክር ቤት አባላት ለሚቀርብላቸው ጥያቄዎች ምላሽና ማብራሪያ በቀጥታ ያስተላልፋል። የኢቲቪ ፓርላማ ቻናል ለመከታተል ሳተላይት ኤንኤስኤስ 12 አት 57 ነጥብ 0 ዲግሪ ኢ ፍሪኩዌንሲ 11 545 ሲምቦል 44 999 ፖላራላይዜሽን ሆሪዞንታል መጠቀም ይችላሉ። አንድ ሺህ ስምንት መቶ ሜጋዋት የማመንጨት አቅም ያለው የኮሻ ኃይል ማመንጫ በኢትዮጵያ አጠቃላይ የኃይል ፍሰት ላይ ትርጉም ያለው ጥ የሚያመጣ መሆኑ ጠቅላይ ሚኒስትር አብይ አህመድ ገለጹ። ፕሮጀክቱ በኢትዮጵያ እያደገ የመጣውን የኃይል ፍላጎት ምላሽ ለመስጠት በሚያስችል ሁኔታ በአመት ስድስት ሺ ሶስት መቶ አርባ አራት ጊጋዋት ኤሌክትሪክ ኃይል ያመነጫለን ብለዋል። ከኃይል አቅርቦት ማስፋፊያነት ባሻገር የኮሻ ኃይል ማመንጫ ፕሮጀክት ንጹሕ፣ አስተማማኝና የተጠቃሚዎችን አቅም ከግምት ያስገባ ታዳሽ ኃይል አቅርቦት የሚያቀርብ ኢትዮጵያም በምስራቅ አፍሪካ የኤሌክትሪክ የውጭ ንግድ ማዕከል ለመሆን ያላትን ከፍተኛ ፍላጎት ለማሳካት የሚደግፍ መሆኑን ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ አስፍረዋል። በሀገር ውስጥም የገጠር ኤሌክትሪክ አቅርቦትን በሚደግፍ መንገድ በመኖሪያ ቤቶችና በአነስተኛ የንግድ ስራዎች የኤሌክትሪክ አቅርቦትን ያሳድጋል። ይህም ማህበራዊ ኢኮኖሚያዊ ልማትን የሚያነቃቃ የተሻለ የአኗኗር ደረጃን የሚፈጥር ብሎም ለአካባቢው ማህበረሰብ ዘላቂ እድገትን የሚደግፍ እንደሆነም ይጠበቃል። የኮሻ ኃይል ማመንጫ ፕሮጀክት በደቡብ ምዕራብ ኢትዮጵያ ክልል በመሆን ታችኛ ተፋሰስ ከጊቤ 3 ኃይል ማመንጫ 129 ኪሎ ሜትር ርቀት ከኮይሻ መንደር በቅርብ ርቀት ላይ ይገኛል። የጠቅላይ ሚኒስትር አብይ አህመድ ሰማታዊ ንግግሮች ስብሰባ በፒዲኤፍ እና ኢፐብ ቅርጾች ለአንድሮድ ወይም አይኦኤስ ስልክ ጠቃሚዎች ምቹ በሆነ መልኩ ቀርቧል ሲል የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የንግግሮቹ ቅጽ ከ2016 እስከ 2017 ዓ ም የተደረጉ ንግግሮችን የያዘ ነው። መረጃው የጠቅላይ ሚኒስትር ጽህፈት ቤት ነው። የኢትዮጵያ የለውጥ ስራዎች ለጎረቤት ሀገራትም የተረፉ ናቸው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ሁለተኛው የኢትዮጵያ ውሃና ኤነርጂ ሳምንትን አስጀምረዋል። አሸናፊ እንዳለ ተጨማሪ ያለው ዘላቂ የሆነ እድገትና ብልጽግና ለመጎናጸፍ መሰረታዊ ከሆኑ ዘርፎች መካከል ውሃና ኢነርጂ ከቀዳሚዎቹ ተርታ ይመደባሉ። ኢትዮጵያም በጥቂት ዓመታት ውስጥ በዘርፎ ያከናወነችው ውጤታማ ስራና በታዳሽ ኃይል በውሃ ኃይልና የአረንጓዴ ልማት ላይ ያፈሰሰችው መዋለ ነዋይ በሚሊዮን የሚቆጠሩ ኢትዮጵያውያን ከብክለት የጸዳ የኃይል አማራጮችን እንዲጠቀሙ አስችሏል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነ ሁለተኛውን የኢትዮጵያ የውሃና ኢነርጂ ሳምንት ሲያስጀምሩ ይህ ሥራ ከኢትዮጵያ አልፎ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 በጋራ ለማለወይም በተቃራኒው ኢትዮጵያም ለውሃ ሀብት ጥበቃና አጠቃቀም ትርጉም ያላቸው ስራዎችን እየሰራች ነው፣ ያሉት የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ በበኩላቸውም በውሃና ኢነርጂ ሳምንቱ ኢትዮጵያ ልምድና ተሞክረዋን እንደምታጋራ አሳውቀዋል። ባለፉት ዓመታት ኢትዮጵያ በሄደችባቸው መንገድ በዲፕሎማሲው ዘርፍ በተለይ ከትራንስባንደር ውሃዎች ጋርም በተሻጋሪ ውሃዎች ጋር የነበሩ ተግዳሮት የነበሩ ስኬት ነባር ሚኒስትሮቻችን በሙሉ ፓናሊስት አቅራቢ ሆነው የሚያቀርቡበት ይሆናል። እሱ በብዙ ደረጃ ይሄዳል። እንግዲህ በዚህ ላይ የተጋበዙ ሰዎች ከኤሽያ መጥተው አሉ። ፕሮፌሰሮች አሉ፣ ከቻይና መጥተዋል፣ ከህንድ መጥተዋል፣ ከጋና መጥተዋል። እነዚህ ቴክኒካል ደረጃ ምን እንዳለ በደንብ አድርገው ስለ ኢትዮጵያ እንዲያዩ እንድርድ ለማድረግ ስራዎች እንሰራለን፣ ከእነሱ ደግሞ እንማራለን። በዛው ልክ ምን እንዳላቸው፣ ምን እንደሚመጡ፣ ምን እንዳያስተቁ ካለን ወስደን በቀጣይ እንሰራለን። በሚቀጥሉት ቀናት የውሃ ሀብት አጠቃቀምና አስተዳደርን የተመለከቱና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 በዚህ ወቅት የአስተዳደሩ ዋና ዳይሬክተር ወይዘሮ ትዕግስት አሚድ የተቋሙን የሶስት ወራት እቅድ አፈጻጸም ሪፖርት አቅርበዋል። በሩብ በጀት አመቱ 166 ስጋት የሚፈጥሩ ቴክኖሎጂዎች ወደ ሀገር ውስጥ እንዳይገቡ መደረጋቸውን ተናግሯል። በኢትዮጵያ ላይ የተቃጡ 13443 የሳይበር ጥቃቶችና የጥቃት ሙከራዎች ባለፉት 3 ወራት ተመዝግበዋል። ከነዚህ የሳይበር ጥቃቶች ከፍተኛ ጉዳት የሚያስከትሉ 896 ጥቃቶች ሲሆኑ ለ874 ወይም 97.6 በመቶ ጥቃቶች ምላሽ ሰጥቷል። ቀሪዎቹ 22 ጥቃቶች 2.4 በመቶ የትንተና ሂደት ላይ መሆናቸውም ተገልጿል። አስተዳደሩ የሳይብር ጥቃቶችን የመከላከል አቅሙ ማደጉን የገለጹት ዋና ዳይሬክተሯ ትእግስትም ለዚህም 12 አዳዲስ ሀብቶችም ወደ ሳይብር ጥቃት መከላከልም ገብቷል ብለዋል። ሪፖርተራችን ሞላ ለማየው እንደዘገበውም ቴክኖሎጂ በሀገር ውስጥ ከማልማት አንጻርም ኤሮ አባይ የድሮ ማምረቻ ተቋም ስራ መጀመሩና የኤሌክትሮኒክ ደረሰኛ አስተዳደር ስርዓት የሶፍትዌር ሲስተም ወደ ስራ መግባቱን ዋና ዳይሬክተሯ ገልጸዋል። አብሮነት ባህል እንዲሁም ሀሳብን የሚያከብርና የሚያስተናግድ በሰላም አብሮ ለመኖር መሰረት የሆነ ነው። ኢትዮጵያንም ለዘመናት የዘለቀ አብሮ የመኖር የመቻቻል ታሪክ ባለቤቶች ናቸው። በአንድነት የሚቆምበት የሚተባበሩበት በርካታ ሀገራዊ ሴቶችም አሏት። ያልደበዘዘው በደም የተጋመደ አብሮነት ጠንካራ ሕዝቦችም አድርጓቸዋል። የጠነከረው አብሮነት እንዴት ይገለጻል? ሀብታሙ ተክለስላሴ ተጨማሪ አለው። ከሰርገኛ ጤፍ ጥቁርና ነጩ መለየት እንደማይቻል ኢትዮጵያውያን እንደዚያ ናቸው። ጓዳ በሞላ ፍቅር ባልደበዘዘ የደም ሀረግ ላይ እንጣጠሉ የተሳሰሩ ከዳሎል እስከ ዳሽን ቢታሰስ ቢዳሰስ ደም ያላዋህደው ኢትዮጵያዊነት ያላስተሳሰረውን ሀገሬ ማግኘት አይቻልም። ለዚሁ ነው የጽንፍ መንገድ አንተ ምንድነህ ጥያቄን ቢተክል ከወንድሜ ሊነጥሉኝ ከእህቴ ሊያራርቁኝ ከእናት አባቴ ሊያቆራርጡኝ ነውና ይሄው ክፉ ሀሳብ ይነቀልልኝ ማለቱ ሰዎች እንደዚህ ሊቆጥሩ ይቆጥሩና ሰባት ይደርሱና ወይ ስምንት ይደርሱና ሳምዌር ነው ትሬስ የሚያደርጉት፣ ገብቶለ እዛ የለም ይቆጥሩ እዛ። ስለዚህ በቃ እንዲ እንዲ ነው ጥልፍልፎች፣ ነው የሆነ ደረጃ ሲደርስ የሆነ ስም ታገኛለ፣ የሆነ ዘር ሀረግ ታገኛለ። ከዛ ደግሞ ያህ ደግሞ ከመቼ ጀምሮ ነው እዚህ የነበሩ፣ ትሬስ ስታደርገው ሳምዌር ይሄዳል። በኢትዮጵያ የሕዝቦች መስተጋብር ታሪክ ፖለቲካ ያላሸበረከው ሴራ ያላኮሰሰው የሕዝቦች የጠበቀ ወዳጅነት የሰለጠነ አብሮነት የኢትዮጵያዊነት ቋጠሮ ሆኖ ዘልቋል። ይህ እንደ ሰው አንዱ ለሌላው ከማዘን በላይ ወንድሜ እህቴ የሚባባልበትን አውድ አንብሯል። ከአብሮነትም ወንድም እህትነትም የሚሻገረው የኢትዮጵያውያን በደም የመጋመድ የአንድ ቤተሰብ አካልነት በታሪክ ውስጥ በተናጠል በሚወሱት እየአካባቢዎቹ ስልጣኖች ሳይቀር አንዱ ያለ አንዱ ይቆም እንዳልነበረ ታሪክ ይነግረናል። ለምሳሌ የአክሱም ስልጣኔ ውስጥ በጣም ብዙ ህዝቦች ነበሩ። የሮሃ ስልጣኔ ውስጥ፣ የጎንደር ስልጣኔን፣ የሸዋ ስልጣኔን፣ የጅማ ስልጣኔን ወደታች ብትሄድ የከፋን፣ የዳውሮን ስልጣኔ፣ የጉራጌን፣ የሐረሪን፣ አፋርን ወደ ምስራቅ ስትሄድ የሶማሊ እነዚህን ሁሉ ህዝቦች ስልጣኔ ውስጥ ብትሄድ የሌላ ህዝብ አስተዋጽኦ የሌለበት የለም። የሌላ ህዝብ አስተዋጽኦ አለበት። ኢትዮጵያውያን በክፉ ቀን አንድ ሆነው ተደምረው ቆመው መከራና ስቃይን ተጋፍጠዋል። ቀየውን ደስታ ሲያረብበት ደግሞ በጋራ ፍሪዳ ጥለው ሐሴትን አጣጥመዋል። አንዱ ሲቆስል እኔን ማለቱ፣ አንዱ ሲነካ የእሱ ደም የእኔ ነው ብሎ መነሳቱ፣ አንዱ ለጥቃት ሲጋለጥ እኔ እያለሁማ ብሎ መዝመቱ ነገሩ መልካም ግንኙነት ለማለት ብቻ የሚባል አብሮነት እንዳልሆነ ኢትዮጵያም ጠላቶቿም ያውቃሉ። ነገሥታት በመካከላቸው ግጭት ቢነሳ ከህዝብ እንደወረሱት ሁሉ ጦር ማብረጃ ጥል ማርከሻ መንገዳቸው ጋብቻ ነበር። የተጋባ የተዋለደ በደም የተሳሰረ በነፍስ አይፈላለግም፣ ነገሩ ራስን ማጥፋት ነውና፣ ህዝብ ደግሞ ከመሪዎቹ ቀድሞ በኢትዮጵያ ጥላ ስር አንድ ሆኖ መኖርን መለያው ያደረገው ከትላንት በፊትም ነው። ኢትዮጵያውያን መወለድ ቋንቋ ነው ያሰኘ ከሥጋነትም ያለፈ አብሮነትን ሲተክሉ የደም ትስስራቸው ተጨማሪ ግዙፍ ምክንያት ሆኗቸው ሀገር የተከበረች የታፈረችና የጸናች ትሆን ዘንድ የሚቻላቸውን አድርገው በአንድ ጥላ እንደ ከተመ ቤተሰብ በኢትዮጵያችን ታቅፈው ዛሬ ደርሰዋል። ይኸው የደረጀ ትስስር የማይነጥፍ መጋመድ በዚህ አልቆመም፣ በእናት ጓዳ ተወስኖም አልቀረም። ወሰን አልፎ ድንበር ተሻግሮ በጎረቤት አፍሪካውያን ምድርም የሚታይ እውነት ነው። ከኢትዮጵያ ውጭም ይወጣል። ስለዚህ አሁን እኔ በአጋጣሚ ታንዛኒያ፣ ኡጋንዳ፣ ሩዋንዳ አካባቢዎች ላይ የተወሰነ ልምዶች አሉኝ እና ሩዋንዳ ውስጥ የኢትዮጵያ እንትን ትሬስ የሚያደርጉ ሰዎች አሉ፣ የሚቆጥሩ ሰዎች አሉ። ታንዛኒያ ውስጥ እንትን የሚሉ አሉ። ኬንያማ ብዙ ነው። እዚህ ጅቡቲ ያው የምታውቀው ነው። ስለዚህ ኢትዮጵያውያን በደምም በባህልም የተጋመደ ሕዝብ ነው። ወንድም በማችነቱ በዛው ልክ ነው። ኢትዮጵያ ልዕልናዋ የታየው ኢትዮጵያውያን ተደምረው ጸንተው በቆምባቸው ድንቅ ጊዜያት ነው። አብሮነትና ትስስራቸው ከደም የወፈረ ከብረት የጠነከረ ስለመሆኑ እልፍ ታሪኮች ምስክር ናቸው። ኅብርም አንድነትም የታደልን እኛ የመደመር መንግሥት እንደሚል የሚጠበቅብን ስለ ኢትዮጵያ አሰባሳቢው ላይ ቆመን ብልጽግናዋን ማረጋገጥ ነው። በምስራቅ ወለጋ ዞን የሰፈነው ሰላም ለግብርና ስራቸው ምቹ ሁኔታ እንደፈጠረላቸው አርሶ አደሮች ገለጹ። በዚህ ዓመት በዞኑ ከ255 ሺ ሄክታር በላይ ማሳ ላይ የበጋ መስኖ ስንዴ ለማልማት መታቀዱም ተገልጿል። የምስራቅ ወለጋ ዞን ኮሚኒኬሽን ያደረሰን ዘገባ ወንደሰናፈወርቅ ያቀርበዋል። በኦሮሚያ ክልል በምስራቅ ወለጋ ዞን ባለፉት ዓመታት የነበረው የጸጥታ ችግር አርሶ አደሩ የግብርና ስራውን በተረጋጋ ሁኔታ እንዳያከናውን አድርጎት ቆይቷል። አሁን ላይ በዞኑ ሰላም መስፈኑን ተከትሎ አርሶ አደሮች በክረምትና በበጋ ወራት የግብርና ስራቸውን በትጋት እንዲያከናውኑም አድርጓቸዋል። በዞኑ የዋዩ ቱቃና ሌቃዱላቻ ወረዳዎች አርሶ አደሮች እንዳሉት በመኸር እርሻ ያለሙትን ሰብል ለመሰብሰብ ዝግጅት ላይ ይገኛሉ። ለቀጣዮቹ የበጋ ወራትም ስራዎችን እየሰሩ ነው። ሆሽ አማጋራ ዋቀኑ ገርጋሬ ቆኔሲ ሆሚሹ በክረምት ዝናብን በመጠቀም ያመረትነውን ምርት ለመሰብሰብ በዝግጅት ላይ ነን። በቀጣይ በበጋ ወራት ደግሞ በመስኖ በዓመት ሶስት ጊዜ እናመርታለን። በመጀመሪያው ዙር ስንዴን በመዝራት መስኖ እናለማለን። ዛሬ ደግሞ እንደምታየው እየዘራን ነው። እንዲህ እንዲህ እያልን በዓመት ሶስት ጊዜ እናመርታለን። አካባቢያችን በጸጥታ ሁኔታ ሰላም ነው። ህብረተሰቡ ተደራጅቶ ሰላሙን እየጠበቀ ልማቱን እያቀላጠፈ ይገኛል ህዝቡ ሰላም ስላለው ያርሳል ይኮተኩታል፣ ያገባል፣ የደረሰውን ያይዳል፣ በቆሎ ይቆርጣል፣ ይከምራል። በዚህ ላይ ነው ያለ። በጋ ስንዴ እንሰራለን፣ በልግ ደግሞ እንደመጣ ማስኖ እንሰራለን። በአመት ሁለት ጊዜ እየሰራን ነው። ከአምስት አመት ወዲህ አካባቢያችን የመንግስት አካላት ስለምንቀሳቀሱ ሚሊሻዎችም በአካባቢያችን ስላሉ እንደዚሁም ወጣቶቻችን ስለ ሰላም ሁኔታ ላይ እየሰሩ ስለሆነ ሰላም ጥሩ ነው። እየሰራን ነው። ገበሬዎቹም እያመረቱ ናቸው። እያረሱም ናቸው። እንደዚ ነው። በወረዳዎቹ የሚገኙ የውሃ ሀብቶችን በመጠቀም ከ40ሺ ሄክታር በላይ ማሳሌ ስንዴ እንደሚለማም ተገልጿል። አርሶ አደሩ ከፍርሀትና ከስጋት ነጻ ወጥቶ የምርጥ ዘር እየወሰደ በትራክተር ባለው በሬ ወጥቶ እርሻውን እያረሰ ነው። ምርጥ ዘር እየወሰደ ነው። ግብአቶችን እየተጠቀመ ስለሆነ ባለንበት አካባቢ አሁን የጸጥታ ችግር የለብንም። እንደ አጠቃላይ 15,418 ሄክታር ለማልማት አቅደን እስከ ዛሬ የማሳ ዝግጅቱ 30 ፐርሰንት ላይ ደርሰን ነው ያለነው። እንደ አጠቃላይ ከ15418 ሄክታር ላይ የምንጠብቀው ሰብል 617 ሺህ በላይ እንጠብቃለን። የምስራቅ ወለጋ ዞን ግብርና ጽህፈት ቤት ኃላፊ ደረጀ ነጋሳ በበኩላቸው እንዳሉት በዞኑ በኩታ ገጠምና በሌሎች የግብርና ቴክኖሎጂዎች ተደግፎ ከ255000 ሄክታር በላይ መሬት ላይ የበጋ መስኖ ስንዴን ለማልማት ታቅዶ ወደ ስራ ተገብቷል። እንደ ምስራቅ ወለጋ በዘንድሮ ዓመት 255737 አጠቃላይ ሄክታር በበጋ መስኖ ስንዴ እናሳለን ብለን አቅደናል። በአጠቃላይ የምናገኘው እናገኛለን ብለን ያቀነው ምርት በአጠቃላይ ዘጠኝ ሚሊየን ዘጠኝ መቶ ሺህ ኩንታ እናገኛለን ብለን አቅደናል። በምስራቅ ወለጋ ዞን ሰላም መስፈኑ ማህበራዊና ኢኮኖሚያዊ እንቅስቃሴዎች እንዲመለሱ ማድረጉን ያነሱት የዞኑ አስተዳዳሪ ወጋሪ ነገራ ይህም ማህበረሰቡ በልማት ውስጥ ንቁ ሆኖ እንዲሳተፍ ምቹ ሁኔታን ፈጥሯል ብለዋል። ሰላምና መረጋጋት በመምጣቱ ነው ሰላም እና መረጋጋት እንደ ምስራቅ ወለጋ ከመቼውም ጊዜ በላይ የተሻሌና እየተሻሻሌ ነው የሚል ለማስቀመጥ ነው ማለት ነው። ስለዚህ ድሮ ከነበርንበት አሁን አንጻራዊ ሰላም የታየበት ይህን አንጻራዊ ሰላም ደግሞ ተጠቅሞ ህብረተሰቡ ሙሉ በሙሉ ፊቱን ወደ ልማት ወደ ተጠቃሚነት ራሱን ወደ መለወጥ እና የልማት ኢኒሺቲቭ ተግባራዊ እያደረገበት ሁኔታ ነው ያለው። በምስራቅ ወለጋ ዞን የሰፈነው ሰላም ህብረተሰቡ ፊቱን ወደ ልማት እንዲያዞር ማድረጉም ተገልጿል። የውጭ ዜና። አሜሪካና ቻይና በመካከላቸው በሚደረግ የንግድ ስምምነት ማዕቀፍ ላይ መስማማታቸውን አስታወቁም። አሜሪካ ገንዘብ ሚኒስትር ስኮት ቢሰንት እንደገለጹት የማዕቀፍ ስምምነቱን የሁለቱ ሀገራት መሪዎች የፊታችን ሐሙስ በደቡብ ኮሪያ ሲገናኙ ይመክሩበታል። አለምነዋሴ ተጨማሪ ያለው። ስኮት ቢሴንት ለመገናኛ ብዙሃን እንደተናገሩት በሁለቱ የንግድ ማዕቀፍ ስምምነት ውስጥ የቲክቶክ በአሜሪካ የባለቤትነት ጉዳይ የመጨረሻ ነጥብ ስምምነትም ተካቷል። ከቲክቶክ አሜሪካ ስድስት የቦርድ አባላት መካከል አምስቱ አሜሪካዊ እንዲሆኑ ተስማምተዋል አልፈለጉም። የአሜሪካ የገንዘብ ሚኒስትር እዚህ ስምምነት ላይ መደረሱን የገለጹት ማሌዥያ ውስጥ በተካሄደው የደቡብ ምስራቅ ኤዥያ ሀገራት ማኅበር የመሪዎች ጉባኤ ጎን ለጎን ከቻይና የንግድ ባለሥልጣናት ጋር ተገናኝተው ከተወያዩ በኋላ ነበረም። ሁለቱ ወገኖች ያደረጉት ይህ ድርድር መሪዎቻቸው በደቡብ ኮሪያም ለውይይት ሲቀመጡ ስምምነቱን ይፈራረሙ ዘንድ ከወዲሁ የተሟላ የስምምነት ማዕቀፍ ያቀረበ በመሆኑ የታሪፍ ፍልሚያን ያስቀራል። ይህ እንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ የማሌዥያ ጉብኝታቸውን አጠናቀው በጃፓን ታሪክ ለመጀመሪያ ጊዜም ከተመረጡት እንስት ጠቅላይ ሚኒስትር ሰናኤ ታካይቺ ጋር ለመነጋገር ወደ ጃፓን መጓዛቸው ታውቋል። ትራምፕ በማሌዥያ ቆይታቸው ለአጭር ጊዜ የድንበር ጦርነት ገጥመው በነበሩት ታይላንድና ካምቦዲያ መካከል የሰላም ስምምነት የፊርማ ሥነ ሥርዓት ሲካሄድ ታድመዋል። ፕሬዚደንቱ በፈረንጅ ኦክቶበር 31 በኢትዮጵያ የፊታችን አርብ ጥቅምት 21 ቀን በደቡብ ኮሪያ በሚካሄደው የኤዥያ ፓሲፊክ ዓመታዊ የኢኮኖሚ ትብብር መድረክ የመሪዎች ጉባኤ ላይ ለመገኘት ወደ ደቡብ ኮሪያ ይጓዛሉ። ከስብሰባው አንድ ቀን በፊት ኦክቶበር 30 በኢትዮጵያ ጥቅምት 20 ቀን ሐሙስ ከቻይና ፕሬዚደንት ሺጂፒንግ ጋር እዛው ደቡብ ኮሪያ ውስጥ ተገናኝቸው ይወያያሉ። ፕሬዚደንት ዶናልድ ትራምፕ በምርጫ አሸንፈው ለሁለተኛ ጊዜ ወደ ዋይት ከተመለሱ በኋላም ሁለቱ መሪዎች ተገናኝተው ሲነጋገሩ የደቡብ ኮሪያው የመጀመሪያ ይሆናል።